ሊን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢኮኖሚ ዲፕሎማሲ የኢትዮጵያ የውጭ ጉዳይ ፖሊሲ ምሰሶ ነው ሲሉ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ገለጹ። የውጭ ጉዳይና የኢኮኖሚ ሴክተሮች ቅንጅታዊ ጉዞ ለተቀናጀ ኢኮኖሚ ዲፕሎማሲ በሚል መሪ ሀሳብ ከባለድርሻ አካላት ጋር ውይይት ተካሂዷል። አንዷአለም እናን ተከታትሎታል። በኢትዮጵያ የኢኮኖሚ ዲፕሎማሲ አዲስ አማራጭ ማሰስ በሚል በውጭ ጉዳይ ኢንስቲትዩት አዘጋጅነትና በውጭ ጉዳይ ሚኒስቴር አጋርነት በተካሄደ መድረክ ሀገር በቀል የኢኮኖሚ ማሻሻያው ዲፕሎማሲውን ለማጎልበት ያለው ሚና የተቋማት ትብብርን ለማጠናከርና የድኅረ 2018 የኢኮኖሚ ዲፕሎማሲ ለውጥ ግምገማን መሰረት አድርጎ እየተከናወነ ነው። የኢኮኖሚ ዲፕሎማሲያችን የሀገሪቱ ኢኮኖሚን ለማጠናከር የሚሰራ ነው ብለዋል። በመድረኩ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደር አበራ፣ ጠንካራ የኢኮኖሚ እቅዶችን በጠንካራ ዲፕሎማሲ መታጀብና መታገዝ አለባቸው። የዲፕሎማሲ አቅሞቻችን በመጠቀም ለኢንቨስትመንት በንግድ በቴክኖሎጂ ሽግግርና በአቅም ግንባታ ረገድ ስትራቴጂክ አጋርነቶችንና አቅሞችን ማሰባሰብ ይጠበቅብናል። የኢኮኖሚ ዲፕሎማሲ የውጭ ፖሊሲያችን ዋና ምሰሶ ነው ስንል መነሻችን ከሀገር በቀል ኢኮኖሚ ሪፎርም የሚጠበቁትን ሀገራዊ ዓላማዎች ከዳር ለማድረስ በዲፕሎማሲ መስክ እንተጋለን ማለት ነው። ሀገራችን የታደለችውን የተፈጥሮ ሀብትና ሰፊ የሆነ አምራች የሰው ኃይል ቱባ ባህልና ያልተነካ ሰፊ የልማት እድል ጥቅም ላይ ለማዋል የሚያጋጥሙን ተግዳሮቶች በአዲስ አስተሳሰብና በትብብር ማሸነፍና ወደ ላቀ ምዕራፍ ማድረስ የኢኮኖሚ አቅምና የዲፕሎማሲ አቅሞችን በአንድ መስመር አቀናብሮ መንቀሳቀስን ይጠይቃል። የመድረኩ አዘጋጅ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድርጉ ባደረጉት ንግግር የኢኮኖሚ ዲፕሎማሲው የድህረ 2018 ለውጥን መሰረት ባደረገ መልኩ መስራት ያስፈልጋል ብለዋል። አር ዲፕሎማሲ ዲፕሎማሲያችን ከልማዳዊ አካሄድ ወጥቶ ኢንቨስትመንት ወደ መሳብ፣ ኢኮኖሚን ወደ ማሳደግ መሄድ ይኖርበታል። ከ2018 ወዲህ ያለው የዲፕሎማሲ ለውጥ ሂደቱን ዲፕሎማቶቻችን መረዳት ይኖርባቸዋል። ዲፕሎማሲውም የሀገር በቀል የኢኮኖሚ ማሻሻያውን በተረዳ መልኩ ተናቦ ሲሄድ ለኢትዮጵያ ይጠቅማል። ይህ መድረክም የኢኮኖሚ ስትራቴጂውን ከዲፕሎማሲው ጋር ለማጣጣም ወሳኝ ሚና ይጫወታል። ሪፎርም ፍሬምወርክ የኢፌዴሪ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው ዲፕሎማሲው ከኢንቨስትመንት አሰራር ጋር መያያዝ ይኖርበታል ብለዋል። በየሀገሩ የሚገኙ የኢትዮጵያ ሚሽኖች በዋናነት የኢንቨስትመንት ፕሮሞሽን ስራን ለሚሰራው ሀገራዊ ተቋም ተቀጥላ ሆነው የኢንቨስትመንት ምንጭ ከሆኑ ሀገሮች ኢንቨስተሮችን የመመልመል ስራ ቢሰሩ ወጪን ከመቆጠብ አንጻር የሚኖረው አስተዋጽኦ ከፍተኛ ነው ተብሎ ይታመናል። የዓለም አቀፍ መልካም ተሞክሮዎች እንደሚያሳዩት ከሆነ ኤምባሲዎችና እና ቆንጽላዎች በራን አክቶ መጥተው ጥያቄ ላቀረቡ ኢንቨስተሮች መረጃ ከመስጠት ይልቅ በራስ ተነሳሽነት የኢንቨስተር ምልመላ ስራ ለመስራት እንደሚኖርባቸው ያሳያል። የንግድ ዲፕሎማቶች እና የኢንቨስትመንት አታሺዎች በዚህ ረገድ የሚኖራቸው ሚና እጅግ ከፍ ያለ ነው። የዲፕሎማቲክ ሚሽኖቻችን ከኢንቨስትመንት ፕሮሞሽን ኤጀንሲዎች ጋር በማቀናጀት ውጤታማ የኢንቨስትመንት ፕሮሞሽን ስራዎችን ከሰሩ ሀገሮች ውስጥ አየርላንድ፣ እስራኤል፣ ናሚቢያ፣ ኦስትሪያ እና የካሪቢያን ሀገራትን እንደ ምሳሌ መጥቀስ ይቻላል። ከዚህ አንጻር እንደ ዩኒዶ እና ሌሎችም አካላት የሚያሳዩት ጥናቶች የሰሯቸው ጥናቶች እንደሚያመለክቱት ከሆነ አብዛኛዎቹ በማደግ ላይ ያሉ ሀገሮች የዲፕሎማቲክ ሚሽኖቻቸውን ለኢንቨስትመንት ፕሮሞሽን ስራ ከአቅም በታች እንደሚጠቀሙባቸው ይገልጻል። በደብረ ብርሃን ከተማ አስተዳደር ከ2700 በላይ ተማሪዎች የስምንተኛ ክፍል ፈተናን እየወሰዱ ነው። ፈተናው በሚሰጥባቸው 36 ትምህርት ቤቶች ፈተናውን በውጤታማነት ለማጠናቀቅ በቅርብ ክትትል እየተደረገ መሆኑን የከተማ አስተዳደሩ ትምህርት መምሪያ ገልጿል። በላይ ተስፌ ዝርዝሩን ይዟል። በደብረብርሃን ከተማ አስተዳደር የስምንተኛ ክፍል ክልላዊ ፈተና በ36 ትምህርት ቤቶች እየተሰጠ ነው። ያነጋገር ናቸው የብሩህ ተስፋ የመጀመሪያ ደረጃ ሙሉ ሳይክል እና የአቡነ ጎርጎሪዎስ አንደኛና መካከለኛ ደረጃ ትምህርት ቤቶች ርዕሰ መምህራን ቀደም ሲል ሰፊ ቅድመ ዝግጅት መደረጉን ገልጸው የተሻለ ውጤት እንደሚጠብቁም ተናግረዋል። ሁለት መቶ አስራ አምስት ልጆች እያስፈተንን ነው። አሁን በአብዛኛው ዝግጅታችን ዛሬ የተጀመረ ሳይሆን አመቱን ሙሉ በማጠናከሪያ ትምህርት በመስጠት ልዩ ልዩ ወርክ ሽቶች በመስጠት እንዲሁም ሞዴል ፈተናዎች በመስጠት ነው የሰራ ነው። ኦልሬዲ በሁሉም ነገር ገንብተን አሁን እንግዲህ የተሻለ ውጤት ለማምጣት የመጨረሻው ምዕራፍ ላይ ነን ምንገኝ ተማሪዎቻችን በስነ ልቦናም በአጠቃላይ በቀለም ትምህርት ዝግጅታቸውም የተሻለ ዝግጅት እንዲያደርጉ አድርገናል። መቶ ሁለት የሚደርሱ የስምንተኛ ክፍል ተማሪዎች ተመዝግበዋል። ሁሉም መቶ ሁለቱም ተማሪዎች ፈተናቸውን በአግባቡ እየወሰዱ ይገኛሉ። ከትምህርት ባለድርሻ አካላት በቂ ቅድመ ዝግጅት ተደርጓል ያሉት የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ መቅደስ ብዙነህ በመምሪያው 2740 ተማሪዎች በፈተና ላይ መገኘታቸውን ገልጸዋል። 2740 ተማሪዎች እናስፈትናለን። በ36 ትምህርት ቤት ነው የምናስፈትነው። እስካሁን ባለው ፈተናዎች ሁሉም ትምህርት ቤት ላይ በሰላም ደርሰው ታዛቢዎች ባሉበት ፈተናው በሰላም የተጀመረበት ሁኔታ ነው ያለው። እንደ እግዚአብሔር ፍቃድ እንግዲህ ከልጆቹ የሚጠበቅ ከወላጅ የሚጠበቅ ከእኛም እንደ ትምህርት አመራርና ባለሙያ የሚጠበቁ ተግባራቶች ተከናውኗል። መልካም ውጤት ይመጣል ብለን ተስፋ እናደርጋለን። እንጠብቃለንም በትክክል ከተሰራ ስራ አንጻር ማለት ነው። ፈተናውን ለመስጠት የሚያስችል የተለያዩ ቅድመ ዝግጅቶች መደረጋቸውን የገለጹት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ፈተናው በሰላሳ ስድስቱም ትምህርት ቤቶች በሰላም መጀመሩን ተናግረዋል። ጸጥታቸው ተጠብቆ ተማሪዎች በአግባቡ ተረጋግተው እንዲማሩ የማድረግ ስራ ላይ ትኩረት አድርጎ ሲሰራ ቆይቷል። በትምህርት ቤት በኩል ደግሞ እነዚህ ፈተናዎች በወቅቱ ፈተናዎች እንዲደርሱ እና አስፈላጊውን የፈታኝ እና ሱፐርቫይዘሮች የመመደብ ስራዎች በተገቢው ኦሬንቴሽን ተሰጥቶ ወደ ትምህርት ቤታቸው እንዲሄዱ ተደርጓል። ሩቅ የሆኑ ትምህርት ቤት በትናንትናው ቀን እንዲደርስ ተደርጓል። በዛሬው ቀን የስምንተኛ ክፍል ፈተና ተጀምሯል። በሁሉም ቦታ አሁን ባለው ደረጃ በሰላም ፈተናው እየተከናወነ ያለበት ሁኔታ ነው ያለው ። ከተማ አስተዳደሩና የፈተና ክትትል ኮሚቴው ፈተናው በሰላም ተጀምሮ እንዲጠናቀቅ እየሰራ መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል። ይህም ፈተና በተገቢው ከተማ አስተዳደሩና የፈተና ስትሪንግ ኮሚቴው ክትትል እያደረገ ያለ በመሆኑ በተጀመረው አግባብ በሰላም ይጠናቀቃል ብለን እናስባለን። ተማሪዎችም የለፉበት ስለሆነ ውጤትም እንዲያስመዘግቡ በከተማ አስተዳደር ደረጃ በዚህ ዓመት ለየት ባለ መልኩ ለተማሪዎች ድጋፍ ሲደረግበት የቆየበት ዓመት ነው። ስለዚህ ይህን ሲለፋበት የከረመውን ውጤታማ እንዲሆኑ የማድረግ ስራዎች ናቸው እየተሰሩ ያሉትና በአጠቃላይ በሰላማዊ መንገድ ፈተናው እየተከናወነ ያለበት ሁኔታ ነው ያለው። እንደ ከተማ አስተዳደራችን በቀጣይ ለሚሰጡ ክልላዊና ብሔራዊ ፈተናዎችም በሰላም እንዲጠናቀቁ መላው ማኅበረሰብ የበኩሉን ድርሻ እንዲወጣም ተጠይቋል። የአገልግሎት አሰጣጥን የበለጠ ያሳልጣል የተባለውን የሲቪል ሰርቪስ ሪፎርም ለመተግበር የሚያስችል ውይይት በሰሜን ሸዋ ዞንና በደብረ ብርሃን ከተማ ተካሂዷል። የተናበበ የመንግስት አገልግሎት መስጠት እንዲያስችል ይህ ሪፎርም አስፈላጊ ስለመሆኑም የውይይቱ ተሳታፊዎች ተናግረዋል። ወንዲፍራ ዘውዴ ዝርዝሩን ይዟል። የመንግስት አገልግሎትና አስተዳደር ሪፎርም የንቅናቄ መድረክ በደብረብርሃን ከተማ አስተዳደር እናም በሰሜን ሸዋ ዞን አስተዳደር ውይይት ተደርጎበታል። በመድረኩ የተገኙ የውይይቱ ተሳታፊዎችም ትግበራው የተቀላጠፈ አገልግሎት መስጠት እንዲያስችል መስተካከል ያለባቸው ጉዳዮች ላይም ሀሳብ አንስተዋል። ጉዳይ ፈልጎ የሚመጣ ባለ ጉዳይ በተቀመጠው ስታንዳርድ መሰረት ሳይሆን አገልግሎት የሚያገኘው እጁ እንዳዘረጋጉ አገልግሎት የሚያገኝበት አገልግሎት በገንዘብ የሚሸቀጥበት ጊዜ ላይ ነው አሁን የደረስ ነው። ይሄ ብቻ አይደለም። አንዳንድ ተቋማቶች አሉ። መደቡን በቃ አይነኬ አድርገው ቦታውን አይነኬ አድርገው እነሱን የሚከስም የሚወቅስም እንደሌለ አድርገው ራስ ገዝ የሆኑ ተቋማትም አሉ። የሆኑ መደብም አለ። የሆኑ ባለሙያዎችም አሉ። እነዚህን ደግሞ መልክ ማስያዝ ያስፈልጋል። በጣም ብዙ ተቋማት ተናባቢነት የላቸውም። ስለዚህ ያንን ተናባቢነት ለመመለስ የተደረገው ጥረት በጣም ጥሩ ነው የሚል እይታ አለኝ። መደብ የለውም ሰው እያነሰ በኮንትራ ስምንት ዓመት ዘጠኝ ዓመት የሰሩ ሰራተኞች አሉ። ቅሬታ ሰሚ አሁን በየተቋማት አሉ። በሴክተር በሴክተር በሴክተር አልፎ አልፏል። እነዚያ ቅሬታ ሰሚ የሚያዩት የህዝቡን ነው ወይስ የመንግስት ሰራተኛው? የሪፎርሙ ትግበራ በመንግስት መስሪያ ቤቶች ያለውን የተናባቢነት የአደረጃጀት ውስንነትን ወደ አንድ ማዕከል በማምጣት የዜጎችን እንግልትና እጅ መንሻ የሚቀለብስ መሆኑን የሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊዎች ተናግረዋል። በዞን ደረጃ ከ48600 በላይ ሰራተኛለን 786 የሚደርሱ ተቋማቶች አሉ። ስለዚህ ይህን የሰው ኃይል ካየነው፣ ይህን ተቋም ካየነው አደረጃጀቱ በትክክል የተሰራ ነው ወይ ካለ በትክክል የተሰራም አይደለም። ቅድም ስታነሱት ነበር፣ የማያስፈልግ ተቋም የሆነ ቦታ አለ፣ የማያስፈልግ የሰው ሀይል ክምችት የሆነ ቦታ አለ። ስለዚህ ስራና ሰራተኛው ስራና ተቋም እየተገናኙ አይደለም። ስለዚህ በዚህ መሀል ያለውን ጋፕ ደግሞ ይሄ ሪፎርም በትክክልም ያስተካክለዋል ብሎ በደንብ ስለሚታመንበት ከዚህ አኳያ ብትቃኙት መልካም ነው። የማይናወጥ ሲስተም መንግስት ቢቀየር እሱ የማይቀየር ሲስተም መገንባት በዛ ውስጥ ስናልፍ ደግሞ አገልግሎት አሰጣጡ ፈጣንና ቀልጣፋ እየሆነ እንዲሄድ የምናደርግበት ነው። የነኚህ የሕዝቡ የሚያነሳቸው የመልካም አስተዳደር ችግር ጥያቄዎችን አንዱ መሰረት የሚሆነው ደግሞ በየደረጃው ያለው የመዋቅር ችግር ነው፣ የአደረጃጀት ችግር ነው። ስለዚህ በየደረጃው ያለውን የአደረጃጀት አንደኛ እንዲፈጠር ማድረግ ነው። አገልግሎቶች ወደ ሕዝቡ እንዲሄዱ በቅርበት አገልግሎቶችን ማግኘት የሚችልበት የሚችል ሁኔታ መፍጠር ነው። እዛው ላይ እንዳለ የሚያገለግለው ሰራተኛ ብቃት ማረጋገጥ ነው፣ አንዱ ሪፎርም ይፈጠዋል ተብሎ የሚታሰበው ማለት ነው። በእጅ መንሻ ያሉ አገልግሎቶችን ያስቀራል ተብሎ ነው የሚታሰበው ይሄ ማለት ነው። ሁለተኛ ከዚህ ከስራ ልምድ ጋር ከላስፈላጊ የትምህርት ዝግጅቶች ጋር ከሌሎች ጋር ያሉትን ይፈታል። በመድረኩ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ሪፎርሙ ለተገልጋዮች የተቀላጠፈ አገልግሎት መስጠት እንዲቻል የሚያግዝ ቁልፍ መሳሪያ መሆኑንም አንስተዋል። በተያያዘም የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ ትግበራውን ለማሳለጥ በቁጭት በማሳመን ከችግሮች በላይ በመስራት ህዝብን ማስደሰት ተገቢ መሆኑን አንስተዋል። ሪፎርሙ ይህንን ለማሳለጥ ያግዛል ብለዋል። በዚህ መንገድ ሳይንቲፊክ ሆነን ከመራ ነው ሪፎርሙን ውጤታማ ማድረግ እንችላለን። እያንዳንዱ ተቋም የተቀመጡ ግቦች ማሳካት የሚቻልበት እድል አለ። የሸዋ ህዝብ ይጠቀማል። እኛም ባለንበት ጊዜ ህዝባችን ከተደሰተ የህሊና እርካታ አርካታ እናገኛለን። ማገልገል ክብር ነው። አመሰግናለሁ ለማለት ነው። የሪፎርም ትግበራው ከአሁን በፊት ከአገልግሎት አሰጣጥ ጋር በተያያዘ የሚነሱ ቅሬታዎችን ይፈታል ተብሎ ተስፋ ተጥሎበታል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። የአድዋ ድል መታሰቢያ ሙዚየም አያቶቻችን በጋራ ቆመው የሰሩትን የነጻነት ገድል የሚያሳይ ሆኖ የተገነባ ነው ሲሉ ከተለያዩ ሀገራት ክፍሎች የመጡ ጎብኚዎች ተናግረዋል። ኢትዮጵያውያን ይህን ሙዚየም በመጎብኘት የጋራ ትርክታቸውን በማጉላት የጋራ ታሪክ ለመገንባት ቁርጠኛ መሆን እንዳለባቸውም ገልጸዋል። አዲሱ ዳዊት የአድዋ ጦርነት ና አድሉ የቅኝ ግዛት ጽልመት የተገፈፈበት መላው ኢትዮጵያውያን የሰሩት እንዲሁም ደግሞ ለዓለም ጭቁን ህዝቦች ሁሉ የነጻነት ቀንዲል ሆኖ የሚያገለግል ነው። እንግዲህ የአድዋ ድል ታሪክ ከዚህ በፊት የካቲት 23 በሚከበሩ በዓላት እንዲሁም ደግሞ የጦሩ ዋና መሪ የነበሩ አካላትን ሐውልት ማቆምና በስማቸው ተቋማትን ከመሰየም በዘለለ የሚዘከርበት አግባብ ያን ያህል የበዛ አልነበረም። በ2016 ዓ.ም አዲስ አበባ ላይ የተገነባው የአድዋ ድል መታሰቢያ ሙዚየም ግን ድሉ በአግባቡ እንዲዘከር እያደረገ ነው የሚገኘው። እንግዲህ በዚህ ሙዚየም ውስጥ የድሉ መገኘት ትልቅ አስተዋጽኦ የነበራቸው የዳግማዊ አጼ ምኒልክና የእቴጌ ጣይቱን ሐውልት ጨምሮ የ12ቱ የጦር መኮንኖች ሀውልት፣ ለድሉ መገኘት ደግሞ አስተዋጽኦ የነበራቸው የተለያዩ የጦር መሳሪያዎች እንዲሁም ደግሞ የፈረሶች፣ የአርሶአደሮች ስዕልና ሀውልት ሁሉ በዚህ ሙዚየም ውስጥ ይገኛል ማለት ነው። ከተለያዩ የኢትዮጵያ ክፍሎች ወይም ደግሞ ብሔር ብሔረሰቦች ተወክለው የመጡ በጉብኝት ላይ ያገኘናቸው አካላትም ሙዚየሙ የኢትዮጵያውያን አንድነትና በጋራ የመቆም ታሪክ በሚዘክር መንገድ እየተሰራ መሆኑን ነግረውናል። አሁን ለምሳሌ እነዚህ ልታይ ስላለ አንድነታቸው አንዱ ሲቆስል፣ አንዱ እያነሳ እዛን ጊዜ የነበረው የጣሊያን ኃይልና የኢትዮጵያ ኃይል የሚመዛዘን አይደለም፣ ግን ትብብር ነው አንድነት መንፈስ። አፍሪካ ተገዝቶ ነበር ከኢትዮጵያ ውጭ እዚን ጊዜ በአፂ ምልክ ባቀረቡት ጥሪ ሁሉም የኢትዮጵያ ሰምቶ በአንድነት በመተባበሩ ይሄ ድል መገኘት ይችሏል። እኔ በደንብ ይቻለሁወ ማለት ይቻላል። ምክንያቱም ምናልባት ይሄ ሙዚየም በጣም ብዙ ነገሮችን ሊያሳየን ሞክረዋል። ምክንያቱም እነሱ ለኦሮሞ ብለው አልነበረም፣ ለአማራ ብለው አልነበረም፣ ለትግራይ ብለው አልነበረም አይ ቲንክ ለተለያዩ ለብሔር ብሔረሰቦች ብሎ አልነበረም። አንድ ኢትዮጵያ ኢትዮጵያዊነት ውስጥ ደግሞ ሰውነት አለ። ይሄንን መቶ ሰው ቢያይ ይሄንን ነገር ብረዳ አሁን በየቦታ ይሄ መባላት መጣላት ምናምን አይኖርም። ምክንያቱም ታሪካችን አይደለም፣ አንድነት ነው ታሪካችን ድል ነው ታሪካችን። እንግዲህ የአድዋ ጦርነትና የድሉን ሁነት የሚዘክረው ሙዚየም እዚህ አዲስ አበባ ላይ በዚህ መንገድ መሰራቱ አድዋ ድረስ በተለያየ አጋጣሚ መሄድ ላልቻሉ ዜጎች እዚሁ ስዕል በሚፈጥር መንገድ መሰራቱ ትልቅ እድል ነው የሚል ሀሳብ ሰጥተውናል እንደዛው ይነገር ነበር እንጂ እንደዛ መሳሪያዎቹ እዛን ጊዜ ታሪኩ እንደዚህ አንድ ላይ ሆኖ ሰው የማየት አጋጣሚ የለው የሆነ አንድ ሙዚየም ይኖራል የሆነ ቤተመንግስት ያን ይሄ በዛን ጊዜ የነበረው ታሪክ አንድ ላይ መቀመጡ ህዝቡም እንዲጎበኝ ማንነቱን እንዲያውቁ አድርገውታል። ማለት ምን ያህል ዋጋ እንደተከፈለበት እዚህ ጋር የምናያቸው ተራራው፣ ጋራው፣ ቁልቁለቱ ምናልባት አባቶቻችን የወጡበትን የወረዱበትን መከራና ሰቆቃ የሚያሳይ ነው። ማንኛውም ያገሪቷ ዜጋ ቀላል ነው፣ በተለያየ ምክንያት እዚህ ሊመጣ ይችላል። ብዙ ነገር ያገኛል፣ ብዙ ጥቅም ያገኛል፣ ብዙ እውቀት ያገኛል፣ ስለ ሀገሩ፣ ስለ ቀደምት አባቶቻችን ታሪክ ድል ብዙ ነገር መማር ስለሚችል ብዙ ነገር ማወቅ ስለሚችል ይህን ሰይ መመለስ የለበትም። እንግዲህ የአድዋ ድል መታሰቢያ ሙዚየም ላይ ለጉብኝት የመጡ ከተለያዩ የሀገሪቱ አካባቢዎች የተወከሉ ጎብኚዎች ትውልዱ ታሪክን ከመዘከር ታሪክን ከማውሳት ባሻገር የራሱን ታሪክ ሰርቶ በቀጣዩ ትውልድ ዘንድ የሚዘከርበትን ስራ መስራት ይገባዋል የሚል ሀሳብ አነስተዋል አሁን ችግር ነጭ ምናምን አይደለም። ድህነት አለ፣ ያው አንዳንድ ችግሮችም አሉ። ይሄን አልፈን ያው በዛን ጊዜ የነበረው አንድነት ብናመጣ ያሁኑ ትውልድ የአሁኑ ወጣት የራሱ ስራ ያስፈልገዋል የራሱ ነገ ማስታወሻ ያስፈልገዋል። ስለዚህ ትብብር ግዴታ ነው። አንድነት የዘመኑ ዜግነት፣ እኔናንተ የምንሰራው እኔናንተ የምናጸናት ሀገር ነገ፣ ከኔና ካንተ በኋላ የሚመጡ ልጆች አሉ፣ ተናናሾች አሉ፣ ታዳጊዎች አሉ ስለ እነሱ ማሰብ መቻል አለብን። ለዛም ነው በልጆቻችን አእምሮ ውስጥ ለሀገር የሚጠቅም ነገር በልጆቻችን አእምሮ ውስጥ ለትውልድ ከትውልድ የሚሸጋገር ነገር መስራት አለብን። ከዚህም በፊት አድዋ ላይ እንደዘመተ ሁሉ ኢትዮጵያ ሕዝብ ከዳር እስከ ዳር ተሰልፈው ደህንነትን ታሪክ ማድረግ ይኖርበታል። በተከታይነት አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የአርሜኒያ ባለሀብቶች የኢትዮጵያን ሁሉን አቀፍ የኢኮኖሚ ሪፎርም እድሎች በመጠቀም ኢንቨስት እንዲያደርጉ ፕሬዚደንት አያ አጽቀስላሴ ጥሪ አቀረቡ። ፕሬዚደንቱ የአርሜኒያ ምክትል የውጭ ጉዳይ ሚኒስትር ቫሃን ኮንስታኒያን በጽፈት ቤታቸው ተቀብለው አነጋግረዋል። ምክትል የውጭ ጉዳይ ሚኒስትሩ በዚህ ወቅት ከአርሜኒያ ፕሬዚደንት ቫሃግን ካቻቱሪያን የተላከ መልእክት ለፕሬዝደንት ታዬ አቅርበዋል። በውይይታቸው ሁለቱ ሀገራት በኢኮኖሚ በባህልና ና በትምህርት ዘርፎች ያላቸውን ግንኙነት ማሳደግ በሚያስችሉ ጉዳዮች ላይ መክረዋል። ኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም እያደረገች ነው ያሉት ፕሬዚደንቱ የአርሜኒያ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። ምክትል የውጭ ጉዳይ ሚኒስትር ቫሃን ኮንስታንያን በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራ መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። አንድ ሀገር ሁለንተና እድገትን ለማምጣትና የዜጎችን ተጠቃሚነት ለማረጋገጥ የመንግስት አገልግሎትና አስተዳደር ዘርፉ ከፍተኛ ሚና አለው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የመንግስት አገልግሎትና አስተዳደር ሪፎርም አመራር አብይ ኮሚቴ አምስተኛ መደበኛ ስብሰባ አካሄደናል ሲሉ በማህበራዊ ትስስር ገጻቸው ባስተላለፉት መረጃ ገልጸዋል። በውይይቱ በመጀመሪያው ዙር ወደ መሶብ የአንድ ማዕከል አገልግሎት የገቡ ተቋማት አገልግሎት አሰጣጥና በሁለተኛው ዙር ለመግባት ዝግጅት ያጠናቀቁ ተቋማትን ቅድመ ዝግጅት ተመልክተናል ነው ያሉት። በተጨማሪም የሁሉም ክልሎችና የሁለቱ የከተማ አስተዳደሮች መሶብን ለማስጀመር እያከናወኑ የሚገኙትን የቅድመ ዝግጅት እንቅስቃሴ ሪፖርትን ገምግመናል ያሉት ምክትል ጠቅላይ ሚኒስትሩ፣ በመጀመሪያው ዙር ወደ መሶብ የገቡ ተቋማት በተቀመጠው ስታንዳርድ መሰረት ቀልጣፋ አገልግሎት እየሰጡ እንደሚገኙ ታይቷል ብለዋል። በሁለተኛው ዙር ወደ መሶብ የሚገቡ ተቋማትና በሁሉም ክልሎችና በሁለቱ ከተማ አስተዳደሮች የሚከናወኑ ተግባራት እንዴት መስራት እንዳለባቸውና ለተግባራዊ እንቅስቃሴያቸው አቅጣጫ መቀመጡንም ጠቁመዋል። በሀገር በቀል የኢኮኖሚ ትግበራው አሳታፊና የዜጎችን ተጠቃሚነት የሚያረጋግጥ የኢኮኖሚ እንቅስቃሴ መፈጠሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። የኢትዮጵያ ፕሬስ ድርጅት ከስራና ክህሎት ሚኒስቴር ጋር በመተባበር ያዘጋጀው ሁለተኛው ምዕራፍ አምስተኛ ዙር ስለ ኢትዮጵያ ፓናል ውይይት የስራ ዕድል ፈጠራ ስለ ኢትዮጵያ በሚል መሪ ሀሳብ በአዳማ ከተማ ተካሂዷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ጊዜ በበይነ መረብ ባስተላለፉት መልእክት ሀገሪቱ ያላትን ጸጋ በመጠቀም የክህሎት ልማትን፣ የስራ ዕድል ፈጠራንና የአሰሪና ሰራተኛ ግንኙነትን በማስተሳሰር ውጤቶችን እያስመዘገበች እንደምትገኝ ተናግረዋል። በሀገር በቀል የኢኮኖሚ ትግበራው አሳታፊና የዜጎችን ተጠቃሚነት የሚያረጋግጥ ኢኮኖሚ እንቅስቃሴ መፍጠር መቻሉንም ገልጸዋል። ይህም ዜጎች በሀገራዊ ኢኮኖሚ እድገት ላይ የሚያበረክቱትን አስተዋጽኦ ለማጎልበት ምቹ እድል እንደሚፈጥር አክለዋል። በዚህ ረገድ ሚኒስቴር መስሪያ ቤቱ በክህሎት ልማት ላይ ለሚያከናውነው ተግባር ሀገር በቀል የኢኮኖሚ ሪፎርም ትግበራው በእጅጉ እያገዘ መሆኑን አንስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበት እና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን፣ እዚህ ላይ ተቋጭቷል። ስለ አብሮነታችሁ እናመሰግናለን። ጤና